ሲያስቀጣኝ የተናገርኩት ስድብ ስለተላከልኝ ለምንድን ነው የሚሰድበኝ? ብዬን የተሳደብኩት እሱንም በጣም ከብዙ ትዕግስት በኋላ በጣም ከብዙ ትዕግስትና ከብዙ ኮሜንቶች በኋላ ነው የተናገርኩት እንጂ መናገር እንፈልግ አይደለም። አሁንም እዚህ ጋር የመጣሁትኝ በጣም በጣም ብዙ ሰው በዚህ መንገድ መሄድ የለበትም። ነገሩ መቋጨት አለበት። ፍሬንድ ሆን ነኝ። ያ እኔ ነኝ። ትቋጫለሽ በቀደም ደውለንላት ተናድጄ ነው እኔ እራሱ የወጣሁት ከዚህ ስለዚህ ዛሬ ትቋጫለሽ ትቋጫለሽ እኔ ነኝ የሰደብኳት ምን መሰላችሁ ጋይስ ኦኬ በባለፈው እኛ ተዘጋጅተን ነበር አሁን ደግሞ እሷ ዝግጁ ናት አንዳንድ ጊዜ ሰው ሁለት ሳይን ለማታረቅ ሲፈለግ አንደኛው የሚዘጋጅበት ቀምራለች አንደኛው አሁን እሷ ዝግጁ ናት እሱ ዝግጁ ስለነበረ ምንም ችግር የለም በቃ ሰላም ይፈጠራል። ማስታረቅ ማስታረቅ የሚባለው መቷቷው ነው የሚፈልገው እንጂ እኔ ጋ መምጣት ምናምን የሚባል ነገር አይደለም። ሁላችሁም ዲቦራ፣ ሁለት ሶስት ነገር ለሰው ማለት እንዳልሽው በብሽቅ እየሄደ እሱም በዛ በኩል አንቺ በዚህ በኩል ከመሄድ ሁለታችሁም በቃ ሰላም መፍጠርቁ ማለት አንተ በጸበሌ እኔም በጸበሌ ሳንነካካ በቃ መሄድ ነው። ከበች ከዛ በኋላ አንዱ ተነስቶ በአሽሙር ሆነ በምርም ከነካ የራሳቸው ጉዳይ አይደል እንዴ? አሁን ግን እሱም ከአንቺ ጋር ከተጣሉት ጋር እየገባ አንቺም ደግሞ ኤቪታም የሆነ ነገር ስታይ መመለስ ምናምን እንዲያቆምና ከዚሁ በቃ ቋጭታችሁ የመመል አንዴ መሆን ፍላጎት የለም። ማስታረቅ ማለት ግዴታ ጓደኛ መሆን አለባችሁ ማለት አይደለም። ሰላም መፍጠር ማለት በቃ የነበረውን ቅራኔ ይሄ ነው ይሄ ነው። ከዛ በኋላ ግን አንተ በዛ መንገድ፣ እኔ በዚህ መንገድ፣ ፕሊስ ሪስፔክት እንደራረግ ነው። ገባሽ? እንደ ሰው ልጅ ሪስፔክት እንደራረግ፣ ያንቺም ስም በየቦታው ይነሳ፣ የእሱም ስም በየቦታው ይነሳ። ፔሪየድ። እሱም እሱ በፈለኩ በባለፈው ሳናግረው በሶስቱ መንገድ መሄድ ይችላል ነው ያለው። ገባሽ? እሱ የሚፈልገው አንቺ የምትፈልጊውን አንቺን፣ እኔም ስሜን አታንሳ፣ እኔም ስም አላነሳም። ኦኬ፣ ጥሩ ትልቅነት ነው። ገባችሁ? ትልቅ ካለበለዚያ ሁልጊዜ እየተጓተተ ከሆነ ሰው ጋር ስትጋጭ እንደዚህ ያደረገ ያው ይቀጥላል። እኔ ታውቃለሽ እጄን ያወጣሁት እና ደግሞ ይኸውልሽ ኩዊን ለሌላው፣ አሁን ይሄ ነገር እንዲያርፍ ከፈለግሽ ሌሎቹ እንዲያቆሙ አሁን በአንቺ ህይወት ውስጥ እኔ ቅድም ያልኩት ነገር አለ። ምንድን ያልኩት አሁን፣ አንተ ይሄ በየሰው ቤት የምታወራው እሷን የሚጠሉ በሙሉ አንተን እየተጠቀሙ እሷን አታክ እያደረጉ ነው። እና በዚህ ይሄንን ስታይ ትናገራለች። ስለዚህ ችግር ይፈጠራል። እና ምን ታደርጊያለሽ መሰለሽ አሁን ለእነሱ በቃ ማሳፈር የምትፈልጊው እንትን ካለ ራሱ ህብረተሰብ ካለ እንደዚህ ማቆም አለብሽ ይህን ነገር። እና ምንድን ነው እየበላው? እኔ አንድ እውነት ልንገር፣ እሷ ማንንም ስደቡልኝ፣ ማንንም ተናገሩልኝ፣ እንደውም በእኔ ጎን ያላቸው ማንንም ሰው እንዳትናገሩ ነው ያለችው። ግን አያርፉማ፣ የማያርፉ እኮ አሉ። ከታድያ በቃ ስለዚህ አንቺ ደግሞ ለእዛ እኮ ነው እሷ ዛሬ እሱም እሷም አንተም ባለህበት እኔም ባለሁበት ሰላማችሁ ሰላም ይብዛ፣ ሰላም ይብዛ ብሎ መለያየት ለእነዛ ሰዎች ነው። እሷን እያስጠቆሯት ያሉት መጥፎ ነገር በአፏ አንተ ቆሻሻ ምናምን ብለው አታውቅም፣ እሷም አትለውም እኮ። አሁን ይኸውልህ፣ እነሱ የሚሉትም ማለት ነው፣ ሰዎች የሚሉት አለ አደለም ለእነሱ ምላሽ ሰው ሲጣላ እኮ ብዙ ነገር ይላል ገባሽ ወይ ላይ ስትታይ ሰው ሁሉ ራሱን ዲፌንድ ለማድረግ የማያምነውንም የሚያምነውንም ሁሉን ነገር ይላል ለማሸነፋር የሚሄደው ስለዚህ ሌሎች ደግሞ አሉ በዚህ ውስጥ እየገቡ የሚያባብሱ ገባሽ ከዲቦራ ጋር የተጣሉ ዳይቦን የሚጠሉ የዲቦራ ጓደኞች እያባባሱ እያባባሱ ይሄዳል ይህ በቃ እንትን ኔቸር ነው አለ እንዴ እኔ ወዲያውኑ የመጀመሪያ ሰላም ፍጠሩ ነው ያልኩኝ። ከዛም በኋላ ማምጥቼ በቤቴ እንደፈለገ እንዲናገርና ሰላም ፍጠር ነው ያልኩት። እሺ ብሏል። እንደዛ ነው እዮዳብ ጋር ሂድ፣ ለዚህ የገባ አታውራ ብያዋለሁ። እኛ ሁን ሻሉ አለ። አካውንቴን ዘግቼ እወጣለሁ አለ። ስናት ላይ ስናት አለ። እሱ አደለም። አሁን አንተ አካውንት የፈለግከው ራስን እጆይ ለማድረግ ምን ለማለት ነው? ይህን ማቆም ከፈለግ ላይ ሰዎቹ አንደኛ ፕራይቬት ማድረግ ትችላለህ። መሴጅህን ሰዎች አይልኩልህም። እንደዛ ነው አሁን እሷ ግን በቃ ይሄ ሁሉ ለማክሸፍ ለልህ ስትል ለማንም ልህ ስትል በቃ ጓደኛሽ፣ ወንድምሽ ብለሽ ወንድሜ ብለሽ ተስማምተሽ በቃ ወንድሜ ነው፣ ወንድም እህት ነኝ፣ እንከባበራለን፣ እንስማማለን ብለሽ ይህንን ነገር ጸባይሽን አሳምረሽ ፍቹ በቃ ለምን? ምክንያቱም በዚህ ጋር አሁን ያየሁት ነገር ምንድን ነው? አንቺን የሚጠሉን በሙሉ እሱን እያስገቡ ቤታቸው እንትን ይሉታል፣ ያዋሩታል። ምን ይሉታል? ከዛ ነገሩ እየሰፋ ይሄዳል። ያ እስኬ አሁን እኮ አንድ ጥያቄ ልጠይቃቸው እኔ ስላለች ምናምን አይደለም። እዚህ ሰው ምንም ሳይደርስ ሰው ለምን ይጣላል? ግን ከቤቷ ውጭ የትም አትሄድም፣ ሰው ጋር አትጣላም። አሁን እሷ በነገር ውስጥና ጸብ ውስጥ ሰው ለሰው የምታባላ ባለጌ መጀመሪያ እኔ ጋር ነበር የምትጣላ ወይ እኔ ጋር ነበር የምትሰሪ ጆከር ምን መሰለህ አንፎርችኔትሊ አሉ እያወቀው ነው እኔ የሚያጣላት ሰው አለ ብዬሽ ነው የማስበው ገባሽ አንዳንድ ጊዜ ቲክቶክ ላይ ያየሁት ጓደኛ ጆከር ከተጣላው ጋር አብሬ መጣላት አለብኝ ብዬ አላስብም እኔ እንደዛ አላደርግም። አንዳንድ ጊዜ ግን እንደዛ የሚያደርጉ ሰዎች አሉ ወይም ደግሞ አውቀው ማለት እሷ እራሷ ብለዋለች እኮ በእሷ ምክንያት ሳሆን በሆነ ሰው ምክንያት ከሆነ ሰው ምክንያት ጋር ሲሆን የእሷ ጠላቶች እንዳሉ ይጠሉኛል ብላለች እና እኔ ዲቦራን የማውቃትም እዚህ ሰው ስትና ስትሳደብ ሰው ስትነካ ምናምን ነው። እኔ ያወቅኋትም ዲቦራን በሌላ ሰው ነው እና አንዳንድ ሰዎች እሷን ለላለ አህያውን ትቶ ዳውያውን የሚባል ስትራቴጂ የሚጠቀሙ ሰዎች አሉ። በቃ አሁን ዲቦራ ሳይሆን ዲቦራ ከሰው ብዙ ተናግሯት መብል ትመልስ ትችላለች፣ ግን እንደዚህ እንዳልከው ወይ